አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ደህና የተከበራችሁ የፎይዝ ቤት ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። ዛሬ ደግሞ እንግዲህ በነቢያችን አለይሂ ሰላቱ ወሰላም ታሪክ መጥቻለሁ። ስለ ራሱ ምን ያህል እናውቃለን ይላል ክፍል አንድ ኢንሻአላህ ቪዲዮውን ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም የኢብራሂም የደዓዋ ፍሬና የኢሳ ብስራት ናቸው። ራሱን ለእርደት ዝግጁ ያደረገው የኢስማኤል ልጅም ናቸው። ከአባታቸው እስከ አድናን ድረስ ያለው የዘር ሀረግ በትክክለኛ መረጃዎች የጸደቀ ሲሆን ከአድናን እስከ ኢስማኤል ድረስ ያሉት አያቶቻቸው ስም ግን ምንም አይነት አሳማኝ መረጃ ስላልተገኘላቸው በታሪክ አጥኚዎች መካከል ልዩነት እንድት ተንጸባረቀበት ኢማሙ አል በበዊይ እብኑ ቀይም አልጀወዚ፣ ኢማሙ አዘዝሀብይ ና ሌሎችም ጠቅሰዋል። በጥቅሉ ነቢዩ ምንም አይነት ካልተቀላቀለበት የዘር ካል ተቀላቀለበት የዘር ሀረግ ከምርጥ ጎሳ ና ከልዩ ቤተሰብ የተመዘዙ ናቸው። አባታቸው አብደላህ ከአባቱ ከአብደልሙጠሊብ ዘንድ ልዩ ቦታ የነበረው ተወዳጅ ልጅ ስለነበር የታጨችለትም ሴት በመካ ክልል ውስጥ እጅግ በጣም ከፍ ያለ ደረጃ የነበራት አሚና ብንት ወህብ ነበረች። የነቢዩ እናትና አባት በአምስተኛው አያታቸው ወይም ደግሞ ኪላ ላይ ይገኛሉ። አብደላህ ነቢ አብደላህ ነቢዩ ሰለላሁ ዐለይሂ ወሰለም ከመወደዳቸው በፊት ነበር የሞተው። የአብደላህ በህይወት የመኖሩ ዋናው ግብ ይህን ምርጥ ሰው ወይም ደግሞ ሙሀመድን ማሰነስ ይመስል ነበር። አሚና ሙሀመድን እንዳረገዘች የሻም ቤተ መንግስትና ህንፃዎች የሚያበራ ብርሃን ከሷ ሲፈነድቅ በህድሟ ማየቷን ነቢዩ ተናግረዋል። ይህም የሻም ምድር የእስልምና ምሽኩኑ እንደሚቀጥልና የሙስሊሞች የበላይነት የሚረጋገጥበት ምድር መሆኑን ጠቃሚ ነው። በሐዲስም ረሱላችን እስከ ዕለተ ተንሳኤ የበላይነት ተቀዳጅታ የምትቀጥል ጀምዓ መኖሯን ሲጠቁሙ ይቺ ጀምዓ የምትገኝበት የምትገኘው በሻም ምድር መሆኑን ቡኻሪ ዘግበውታል። ኢሳም አለይሂ ሰላቱ ሰላም የሚወርደው በዚቹ ሀገር ነው። በእለተ ሰኞ በወረሃ ረቡልአውል 12ኛው ቀን በዚሁኑ አመት አቡ ጣሊብ ግቢ አሚናህ የእዝነቱን ሰው በሰላም ተገላገለች። በተወለዱበት እለተ የተከሰተ ምንም አይነት ተአምር አልነበረም። ሙሀመድም ስለ አላሁ አ ወሰለም አምስት ግመሎች ትንሽ በጎችም እንዲሁም በረካ እሙ አይመን የምትባልን ሀበሻዊት አገልጋይ ከአባቱ ወረሰ። በተወለደ በሰባተኛ ቀን ሙሐመድ የሚል ስም ተሰጠው። በተጨማሪም አህመድ፣ ማሂ፣ ሀሽር፣ አቂብ የሚሉ ስሞች አሉት። በቅጽል ስሙ አቡል ቃሲም ይባላል። የመጀመሪያዋ የነብዩን ሰለላሁ ዐለይሂ ወሰለም የተንከባከባቸውና ያቀፈችው ሴት የሀበሻዋ ኡሙ አይመን ነች ይህ ውለታን የማይረሳ ህጻን ትልቅ ሰው ሲሆን ኡሙ አይመንን ከአገልጋይነት ነፃ አወጣትና አወጣትና ዘይድ እንዳሯት የነብዩን ልዩ ወዳጅ ዑስማን ለመውለድ በቃች የመጀመሪያዋ የነቢዩ ሰለላሁ ዐለይሂ ወሰለም አጥቢ ከአቡላሀብ አገልጋይ ገልጋይ የነበረችው ሱዌይባ ነበረች ሱወይባ ነቢዩን ብቻ ሳይሆን ልጇን መስሩህን፣ ሀምዛንና አቡ ሰልማንም አጥብታ ነበር። ህጻናትን በክፍያ ለማጥባት የሚፈልጉ የበኑ ሰዕድ ሴቶች ወደ ቁረይሽ አቀኑ። የቲም ምን ይጠቅማል በሚል ሁሉም የሚመኙት እናትና አባት ያሉትን ህጻን ማጥባት ነበር። ታዲያ የቲሙ መሐመድ ፈቃጅ አላገኘም። ሁሉም ሰዎች የተመኙትን ሲያገኙ ሀሊማህ አሳእዲ ይህ ግን አባት ያለው ህፃን አጣች። በባዶ ከምመለስ በቃ የቲምም ቢሆን ይሄንኑ ይዤ ልመለስ ብላ ወሰነች። የሃሊማ መጓጓዣ ህያይዴ ከመነበር ግመሏም ያረጀች ስለነበረች ወተት አትሰጥም። ሃሊማም የጡት ወተቷ አናሳ ነበርና የራሷ ልጅ ሳይቀር እየተራበ እንቅልፏን ይነሳት ነበር መሐመድን ይዛ ስትመለስ ግን ጡቷ በወተት ሞላ። ግመሏን በብዛት ትታለብ ጀመር። አህያውም ጠነከረና በግስጋሴው የሚስተካከለው የሚከታተለው ጠፋ። ባጭሩ የሀሊማ ቤት የሚያስቀና የበረከት ቤት ሆነ። ይህም በቤት ብቻ ሳይሆን በመንደሩም ጭምር ነብዩ ልዩ ትኩረትና እንክብካቤን እንዳገኙ አስቻላቸው። የማጥቢያ ጊዜ የማጥቢያ ጊዜ ውላቸው ሲጠናቀቅ መሐመድን ወደ እናቱ መለሱና ከአሚና ጋር አዲስ ድርድር ጀመሩ። ህፃኑን ሙቀት ይጎዳዋል፣ ወባ ይይዘዋል፣ አንቺም ጤናሽ የተሟላ አይደለምና ጠንከር እስከሚሄድ እኛው ጋ ይደግ ብለው አሚናን ተማጸኑና ምርጡ ልጅ ዳግም ወደ ቤታቸው ይዘው ተመለሱ። ከዕለታት አንድ ቀን ይሄ ህፃን ልጅ የነ ሀሊማን በጎች እየጠበቀ ከልጆች ጋር ሲጫወት ሁለት ነጫጭ የለበሱ እንግዶች ወይም ደግሞ ንስሮች መጡበት። ይሄ ነው ይሄ ነው ብለው ከተጠያየቁ በኋላ ወዳውኑ ታግለው ጣሉት። አንጋለውም ሆዱን ቀደዱት። ልቡን ሰነጠቁና አልቀት መሳይ የረጋችን ደንበጭ ቦጭቀው ወደ ውጭ ጣሏት። የሸይጣን ድርሻ መሆኗ ነበረ። ቀልቡንም ከወርቅ በተሰራ ሳፋ ላይ በቁር በቁር ውሃ እና ከዚያም በዝምዝም ውሃ በደንብ በአንጽተው ተዋጠቡት፣ ጨመቁት። ከዚያም መልሰው ከቦታው አስገቡትና የተቀደደውን ሰውነት ሰፉት። አነስ የተሰፋው ደረታቸው ያስታውቅ እንደነበረ ዘግቧል። ይህን የተሳካ ቀዶ ሕክምና ከሰጡ በኋላ እነዚህ እንግዶች እልም አሉ። ይህን የተመለከቱ ህጻናቶች ወደ ሀሊማ ወደ ሀሊማና ባለቤቷ ጋር ተሯሩጠው መጡና ክስተቱን ነገሯቸው። እነ ሀሊማም ተደናግጠው ሮጡ። ህጻኑ መሐመድን በድንጋጤ የፊቱ መልክ ተቀያይሮ አገኙት። አቀፉት፣ አጽናኑት። ከዚያም ይሄ ልጅ አንድ ነገር ሳይሆንብን ለእናቱና አስረክብ ብለው ለአሚና መለሱት። ልጆች ልጆችን በክፍያ ማጥባት በአረቦች ዘንድ በስፋት የሚታወቅ ባህል ስለሆነ ህፃናትን በክፍያ ለማጥባት የሚፈልጉ የበኑ ሰዒድ ሴቶች ወደ ቁረሻ አቀኑ። የቲም ማጥባት ምን ይጠቅማል በሚል ሁሉም የሚመኙት እናትና አባት ያሉትን ህፃናት ማጥባት ነበር። ታዲያ የቲሞ መሐመድ ፈቃጅ አላገኘም ነበር። ሁሉም የበኑ እሳዒድ ሴቶች የተመኙትን አይነት ሲያገኙ ያገኙ ሀሊማ አሳዕድ ይህ ግን አባት ያለውን ህፃን ማገኘት አልቻለችም። ስንት ርቀት አቋርጬ መጥቼ በባዶ ከምመለስ የቲሙ ቢሆንም ይህንኑ ህፃን ልጅ ልመለስ ብላ ወሰነች። ሀሊማ የጥቢ ልጇን ፍለጋ ወደ ቁረሽ ስትመጣ መጓጓዣ ህየዋ ይደከመ ነበር። ግመሏም ደረጀች። ያረጀች ስለነበረች ወተት አትሰጥም። ሀሊማም የጡት ወተቷ አነሳስ ነበርና የራሷ ልጅ ሳይቀር እየተራበ እንቅልፏን እየነሳት ነበር። ሙሐመድን ይዛ ወደ ሰፈሯ መመለስ ስትጀምር ግን ነገራቶች ሁሉ ተቀያየሩ። ጦቷ በወተት ሞላ። ግመሏን በብዛት ትታለብ ጀመር። አህያውም ጠነከረ። ብግዝጋዜው የሚያከታተለው ጠፋ። በአጭሩ የሀሊማ ቤት የሚያስቀና የበረከት ቤት ሆነ። ይህ ሁኔታ ደግሞ መሀመድ በሀሊማ ቤት ብቻ ሳይሆን በመንደሩም ጭምር ልዩ ትኩረትና እንክብካቤን እንዳገኝ አስቻላቸው። ነቢዩ ሰለላሁ ዓለይሂ ወሰለም በአባታቸውም ይሁን በእናታቸውም ወንድምና እህት የላቸውም። ነገር ግን በረከት ያሉ የጥቢ ወንድሞች እና እህቶች ነበሯቸው። እነሱም መስሩህ፣ ሐምዛ፣ አቡ ሰልማ፣ አቡ ሱፊያን፣ አብደላህ፣ ኡናይሳ፣ ሁዝፋ እና ኡስማን ቢን መዝዑን ናቸው መሐመድ ሰለላሁ ዓለይሂ ወሰለም ስድስት ዓመት ሲሞላው መዲና የሚኖሩ የሹማዎቹን ለመጠየቅ ከእናቱና ከበረካ ጋር በመሆን ተጓዘ ዘመዶቹን ጠይቀው ወደ መካ በሚመለሱበት ጊዜ አሚና መንገድ ላይ ሞተች አብዋ ወይም ደግሞ ወድዳን በተባለ ቦታ ተቀበረች ህጻናትነቱ። ሁለት በህፃንነቱ ሁለት ወላጆቹን ያጣየት ነቢይ ከሆኑ በኋላ የእናታቸውን ቀብር ለመዘየር ሄዱ። ከቀብሩ አጠገብ አንገታቸውን ትደፍተው እንስቅስቅ ብለው አለቀሱ። ባልደረቦቻቸውም ረዲየላሁ ዐንሁም እኛ ፍዲዕ እንሆን ለወትና ምን ሆኑ ብን ብለው ጠየቋቸው። የእናቴን ቀብር እንዲዘየር ማህርታ እንድትጠይቅላትና እንዲማለድላት ጌታዬን ጠየቅኩት! መዘየሩን ፈቀደልኝ ኢስትክፋር መጠየቁንና ሽፋዓውን ግን ከለከለኝ። እናም እናቴ ያሳዝናኝ ነው ያለቀስኩት ብለው ሲያስረዷቸው ሱሐበቹም ረዲየላሁ አንሁም አይለቀሱም። ኡመር ረዲየላሁ አንሁ ነብዩ እንደዚያች ቀን ከባድ ለቅሶ ሲያለቅሱ አላየሁም ብሎ መሰከረ። የእናቱን ሞት ተከትሎ ሙሐመድም ሰለላሁ ዓለይሂ ወሰለም የማሳደጉ ኃላፊነት ወደ አያቱ ተሸጋገረ። አብደል ሙጣሊብም ከልጆቹ አብሮ ተወደደው። ከእለታት አንድ ቀን ግመል ጠፍታበት መሐመድን ፈገግ ብሎ ላከው ፈልግ ብሎ ላከው። መሐመድ ከተለመደው ጊዜ በጣም ዘገየ። አብደል ሙጣሊብ በጣም ከመጨነቁ የተነሳ በካዕባ እየዞረ ጌታዬ ሆይ ልጄን አስገኝልኝ ትልቅ ውለታን ዋለልኝ እያለ ይማጸን ነበር ልጁ ዘጌቱን ቢሆን ከግመሏ ጋር ሲመለስ ዳግመኛ ወደ የትም ቦታ ላለመላክ እና ፍጹም ከእሱ ላለመራቅ መሀላ ፈጸመ። ስምንት ዓመት ሲሞላው አያቱም በሞት ተለየው። ቀጣይ ተረኛ ሳዳጊው አጎቱ አቡጣሊብ ሆነ። አቡጣሊብ ከገንዘብ እጥረት ነበር ገንዘብ እጥረት ነበረበት። ቢሆንም ግን መሐመድን ሰለላሁ ዐለይሂ ወሰለም ከልጆቹ አስበልጦ ተንከባክባ ሳደገው። ነብይ ከሆነም በኋላ ሙሽሪኮች ጥቃት እንዳያደርሱበት ልዩ ጥበቃ አደረገለት። ምንም እንኳ እስልምናን ባይቀበልም ለነበረው በጎ ውለታ ነቢዩ ሰለላሁ ዐለይሂ ወሰለም ምልጃ አድርገውለት ቅጣቱ እንዲቀነስለት ወይም ደግሞ እሳቱ ቁርጭምጭምቱ ድረስ እንዲሆንለት ተደርጓል። እሺ አህባብዬ፣ የዛሬ ቪዲዮችን ያው እዛ ድረስ ይብቃል ማለት ነው።